ናታን እባላለሁ። ናታን እንዳምጠው የጃሚ ፋውንደር ነኝ። ከሀሳቡ ስንነሳ ግን ኮቪድ ጊዜ ላይ እንደማንኛውም ይሄ ኮቪድ ጊዜ ላይ ስቤት እንደሚውል ወጣት እኔ የነበረኝ የዛ ጊዜ እጽፍ ነበረ የተለያዩ ብሎጎች፣ ይሄ ሚዲየም ላይ አስተማሪና አዝናኝና አስተማሪ የሆኑ ብሎጎች ነገር ማለት ነው ጽሁፈቶች ናቸው እንደ ሌላው ቲክቶክ ላይ ምናምን አልጀመርኩ ነበር። ጽሁፍ ብቻ ነው ሼር የምናደርገው ማለት ነው። ሶ የተወሰኑ አርቲክሎች ከጻፍኩ በኋላ ብዙ አንባቢዎች አሏቸው፣ ላይክ 1000 2000 አንባቢዎች አሏቸው ማለት ነው። ከዛ ላይክ እነዚህ አንባቢዎች ካሉ ለምን የተወሰነ ስራም በእርግጡ ቀዝቅዞ ነበር የዛኔ እየጻፍኩ ከሆነ ለምን የተወሰነ አይነት የሆነ ገንዘብ ለምን አላገኝበት የሚለው ሀሳብ መጣልኝ ማለት ነው። ከባህሎቻችን ውስጥ አንደኛው የጉርሻ የመስጠት የመቀበል ፍቅርን፣ ደስታን እንዲሁም አክብሮትን የመግለጽ መንገዶች ላይ የበለጠ ሊያግዘን ይችላል። እንደውም ዘመናዊ የማድረግ ነገሮች ላይ የበለጠ ሊያግዘን ይችላል ብለን አሰብን። ምን አደረግን? በሙያ ደግሞ ፕሮግራም ቢልድ ስታፍ ላይክ የተለያዩ ሶፍትዌሮች። ከዚህ ቀደም ሌላም ሶፍትዌር ነበረ ቢሎክ የሚባል ጌም እሱ እሱ እሱ ነበረ ማለት ነው። ስለዚህ በራሴ ሰራሁት ማለት ነው ፕላትፎርሙን፣ ይሄ ቲፕ መቀበያውን፣ ጉሻ መቀበያውን ምናምን ነገር ሰራሁትና አገናኘሁት ከኔ ብሎጎችና ሶሻል ሚዲያዎቼ ጋር ማለት ነው። ከዚያ የመጀመሪያ ሰሞን አንድ ሳምንት ሁለት ሳምንት በማይሞላ ጊዜ ውስጥ የሆነ ስድስት ሺህ ብር ነገር አገኘው ማለት ነው። አርቲክሎችን አንብበው ወደው ገንዘብ የሰጡኝ ሰዎች ማለት ነው፣ በቃ እንደ ስጦታ የሰጡኝ ሰዎች በ6000 ደረሰ ማለት ነው። በቃ እንደዚህ ከሆነ ይሄ ነገር ፕሮባብሊ ልክ እንደኔ አይነት ለካስ በጣም ብዙ አሉ፣ ለምን ለነሱ መጠቀም ይችላል ተባለና፣ ወደ ኮመርሻል ወይም ወደ ፐብሊኩ እንዲወጣ አደረኩት። ይሄንን ነገር ስናጠና በእኛ ሀገር ላይ እስካሁን ድረስ ቲፕ መሰብሰቢያ ፕላትፎርሞች የሉ። ኢንፋክት ከ2023 ላይ ጃሚን እንደ ዴሞ ላውንች ካረግነው በኋላ አንዳንድ የተለያዩ ፕላትፎርሞችንም ለማየት ይችላል። ግን ይሄንን ባህላዊ እና የቆዩ የራሳችን የምንላቸው ነገሮች ላይ የበለጠ አሁን ያለውን ትውልድና ባለሙያዎች ያግዛሉ፣ ይጠቅማሉ የሚባሉ ዘመናዊ መፍትሄዎች እና ቴክኖሎጂዎች በደንብ ቀርቦ አይታዩም። እና ጃሚ ይዞ የመጣው ነገር ከነዚህ ችግሮች በመመልከት የተሻለ ዘመናዊ መፍትሄ ለመስጠት ነው። ጃሚ መጠቀም የሚፈልግ ሰው ጃሚ ዶት ባዮ ዌብሳይታችን ላይ ማለት ነው። ጃሚ ዶት ባዮ ብሎ ሰርች ካደረገ ወይም ከገባ ጃሚ ዶት ባዮ ብሎ ጽፎ ከገባ እዛ ላይ ዩዘር ኔም ያስመርጠዋል። ዩዘር ኔም ህን ክተት ይላል። ልክ እንደ ማንኛውም ሶሻል ሚዲያ ዩዘር ኔም ያስፈልጋል። ዩዘር ኔም ካደረገ በኋላ ሳይን አፕ ፕሮሰሱን ከጨረሰ በኋላ የተለያየ የሶሻል ሚዲያ ሊንኮቻቸውን እንዲያስቀምጡ ሪኮመንድ እናደርጋለን። እነሱን ካስቀመጡ በኋላ ቲፒንግ ኦን እና ኦፍ የምትል ነገር አለች። እሷን ኦን ካደረጓት በኋላ በቃ ወደ አውቶማቲክሊ መቀበል ይችላሉ ማለት ነው ገንዘብ መቀበል ይችላሉ። ከዚ የሚቀበሉት ገንዘብ ወደ ጃሚ ፕሮፋይላቸው ውስጥ ዲስቶር ይደረግላቸውና ዊዝድሮ በሚያደርጉበት ጊዜ ግን ስልክ ቁጥራቸውንና የናሽናል አይዲያቸውን ወይም የተለያየ መታወቂያ ነገሮቻቸውን አፕሎድ ማድረግ አለባቸው። እንዴት አድርገን እነዚህን ኮንቴንት ክሬተሮች ግን ፋይናንሻሊ ስቴብል እናድርጋቸው፣ ፋይናንሻሊ በቂ እናድርጋቸው የሚለውን ስናይ ሞስትሊ ኮንቴንት ክሬተሮች ይሰራሉ። ከዛ ወይ ቲክቶክ 50 ፐርሰንቱን ይወስድባቸዋል ወይ የሆነ ፐርሰንቱን ይወስድባቸዋል። ሶ ዋይ እንደዛ ለምን ከሚሆን ጃሚን ይዘን መተንኛ 98 ፐርሰንቱን ገንዘባቸውን ለራሳቸው ሰጠን። ያን ያህል ትልቅ ዲፈረንስ ያለው የገቢ ምንጭ እንዲያደርጉና ህይወታቸውን እንዲቀይሩ በሀገር ምርት በሀገራዊ ምርት ላይ ሀገር ውስጥ በተሰራ ቴክኖሎጂ ኢትዮጵያ ውስጥ የሚያሉ ከኢትዮጵያም ውጭ ያሉ የኮንቴንት አድናቂዎችና የኮንቴንት ክሬተሮች አድናቂ የሆኑ ሰዎች ጃሚ እየተጠቀሙ ባሪፌ ቲፒክ እያደረጓቸው የሰዎችን ህይወት መቀየር እንችላለን ማለት ነው። ክሬቲቭ ኢኮኖሚውንም በዛው ማነቃቃት ይሆናል። ስለዚህ የፈታነው ችግር አንደኛ፣ ሶሻል ሚዲያ ላይ ብዙ ሰው እየተጠቀሙ ነው አሁን ማለት ነው። ሶሻል ሚዲያ እንደ በፊቱ ምንድነው ኢንፎርሜሽን ሼር ከማድረግ ውጪ አሁን ግን የሶሻል ሚዲያ የገንዘብ ማግኛ ሆኗል ማለት ነው። ፕላትፎርሙ ለሁሉም ስለሆነ ለሴቶችም፣ ለወጣቶችም፣ ለትልቅ ሰዎችም ወይም ደግሞ እስከ ዛሬ ድረስ ለሆነ አርት ፍቅር አለኝ ብለው ግን በፋይናንሻል ምክንያት ቁጭ ላሉ ሰዎች ትልቅ ኦፖርቹኒቲ ነው ብለን እናስባለን።